ዜናችን ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። ሰብለጽጌ ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የጸጥታ ችግሩ በትምህርት ዘርፉ ላይ ያስከተለውን ጫና ለመቋቋም ማህበረሰቡ ባለቤት ሆኖ መስራት እንደሚኖርበት ተገለጸ። የሰሜን ሸዋ ዞን ትምህርት መምሪያ የ2017 ዓ ም የትምህርት ዘመን ስራ አፈጻጸም ግምገማና የ2018 ዓ ም የትምህርት ዘመን የቅድመ ዝግጅት ንቅናቄን መድረክ አካሂዷል። ችግሮችን መለየትና ለመፍትሄ በጋራ መቆም ይገባልም ተብሏል። በላይ ተስፋዬ ተጨማሪ ያለው። ትምህርት ፖለቲካዊ መነሻ የሌለው ማህበራዊ ተቋም ቢሆንም በክልሉ በገጠመ የሰላም እጦት ምክንያት በመማር ማስተማር ሂደቱ ላይ የከፋ ችግር አስተናግዷል። በሰሜን ሸዋ ዞን ብቻ በትምህርት ዘመኑ 378 ሺ የሚሆኑ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የዞኑ ትምህርት መምሪያ አስታውቋል። መምሪያው የ2017 ዓ.ም የትምህርት እንቅስቃሴ አፈጻጸምና የ2018 እቅድ የንቅናቄ መድረክ አካሂዷል። በመድረኩ የተገኙት ተሳታፊዎች ችግሮችን መለየትና የጋራ መፍትሄ ማስቀመጥ እንደሚገባም ተናግረዋል። ለችግሮቹ መፍትሄ የፈለግ መሄድ ደግሞ ትልቅነት ነው። ምሁር ብዬ የምገልጸው ችግር መፍታት የሚችል ነው እንጂ ችግር መቁጠር በራሱ ምሁር አያሰኝህም። እንደየ ድርሻችን ወስደን በተሰፋል ልክ በቀጣይ የተሻለ ስራ መስራት እንደሚጠበቅብን አምናለሁ። የከረምንበት ችግር አለ። ከዚህ ችግር እንድንወጣ የሁሉም አካል ርብርብ ያስፈልጋል። ለ2018 ቅድመ ዝግጅት ሲደመር አሁን ባለንበት ደረጃ የ2017 ዓ ም ክፍተቶቻችን ለይተን ለ2018 ዝግጅት ማድረግ ላይ በልዩ ትኩረት ተይዞ መሰራት አለበት። በትምህርት ዘርፍ ላይ ከዚህ በፊት ለገጠሙ ችግሮች አማራጭ መፍትሄዎችን መቀመጥ አለባቸው ያሉት ደግሞ በምክትል ቢሮ ኃላፊ ደረጃ የአማራ ክልል ስራና ስልጠና ቢሮ አማካሪ ድረስ የሸቴ ናቸው። ተማሪዎቻችን ከትምህርት ከተነጠሉ ሁለት ዓመታቸው ነው። ላቋረጠ ተማሪ ከአምስት ያክፍል ላቋረጠ ከስድስት ያክፍል ላቋረጠ ከአስረኛ ያክፍል ላቋረጠ ተማሪ ወይም ደግሞ ላልገባ ተማሪ ወይም ደግሞ ትምህርት ላልጀመረ ተቋም ምን ያክል ከባድ እንደሚሆንና ለዚህ ፍሌክሲብል የሆነ መልሰን ልናካከስ የምንችልበት ፕሮግራም ማዘጋጀት ይጠይቀናል። የተዘጉትን ማስከፈት ብቻ ሳይሆን ማስፋትም አክሰስም መፍጠር በጣም ወሳኝ ነው። ስለዚህ እዚህ ላይም አክሰሱንም ማስፋት ማጠናከር ይጠይቀናል የሚል ሀሳብ አለኝ። ከትምህርት ገበታ ውጭ የሆኑ ተማሪዎች ስለመኖራቸው መግባባትና የትምህርት ተቋማትን በሙሉ አቅም ወደ ነበሩበት መመለስ ያስፈልጋል ብለዋል የሰሜን ሸዋ ዞን ትምህርት መምሪያ ኃላፊ ጸጋይ እንግዳ ወርቅ። አንደኛ የሽፋን ጉድለት አለበት። ይሄ ዞን ሰው ጠፍቶታል፣ ተማሪ ጠፍቶታል። በጣም በርካታ ተማሪዎች ከትምህርት ገበታ ውጭ ሆነዋል የሚለው ሊያስማማን ይገባል። ይሄ መመለስ አለበት። ይህን ካልመለስን በስተቀር የፈለገ ነገር ብንሰራ ለውጥ እናመጣ። ስለዚህ የመጀመሪያው ትምህርት ቤቶችን ወደ ነበሩበት የመማር ማስተማር ስራ እንዲገቡ ማድረግ አለብን። ይሄ ደግሞ ብዙ ስራ ይጠይቃል። አሁንም ማህበረሰቡ ያለ ስጋት ልጆቹን ወደ ትምህርት ቤት የሚልክበትን ከዚህ በኋላ የእኛ መዋቅር ወደ ነበረበት ስራ መመለስ አለበት። ለዚህ ደግሞ በጋራ በትብብር መስራት ያስፈልጋል። ከማህበረሰቡ ጋር በቅርበት መግባባትና የትምህርት ተቋማትን ለመማር ማስተማር ምቹ ማድረግ ይጠይቃል ያሉት ደግሞ የሰሜን ሸዋ ዞን ምክትል አስተዳዳሪ ተክለየስ በለጠ ናቸው። በየትኛውም ወረዳ አይሆፕ መዋቅሩ ማስተማር ይሻላል የሚል ሜንታሊቲ ያለው የትምህርት ስራም በሪሞት ልንመራ አንችልም። ጠጋ ብለን በመግባባት ነው። ከሁሉ በፊት ከማህበረሰቡ ጋር ከልብ መግባባት ያስፈልጋል። ስለዚህ በጊዜ የለን መንፈስ የሚመጣው ክረምት ስለሆነ የመጀመሪያው መግባባት ለመማር ማስተማር ምቹ ሁኔታ የህፃናትን ማይንድ የማይረብሹ አድርጓቸው መጀመር ከዛ ልጆቹን ወደ ትምህርት ቤት ማምጣት ነው። በበጀት ዓመቱ 401 የመጀመሪያና 6 የሁለተኛ ደረጃ ትምህርት ተቋማት ከመማር ማስተማር እንቅስቃሴ ውጭ ሆነው መቆየታቸውን የመምሪያው መረጃ ያሳያል። በአካባቢው ያሉ ጸጋዎችን በመለየት በተመቻቸላቸው የስራ እድል ተጠቃሚ መሆናቸውን በሰሜን ሸዋ ዞን ቡልጋ ከተማ አስተዳደር በኢንተርፕራይዝ የተደራጁ ወጣቶች ተናገሩ። 145 ኢንተርፕራይዞች ተደራጅተው ስራ ላይ መሆናቸውን የገለጸው ከተማ አስተዳደሩ ለሚያነሷቸው የድጋፍ ጥያቄዎች ምላሽ ለመስጠት ከባለድርሻ አካላት ጋር በቅርበት እየሰራ መሆኑን ገልጿል። ብርቱካን ማሞ ዝርዝር አልናት። ወጣቶች አቅማቸውን ጉልበታቸውንና ና እውቀታቸውን አሟጠው እንዲጠቀሙና በፈለጉት መስክ እንዲሰማሩ እድልን ይፈጥራል። ጥቃቅን አነስተኛና መካከለኛ አምራች ኢንተርፕራይዝ በዚህ መስክ ተሰማርተው ከስራ ጠባቂነት የተላቀቁና ከራሳቸው አልፈው ለሌሎች መድረስ የቻሉ ወጣቶችን ተመልክተናል። በቡልጋ ከተማ አስተዳደርም በዶሮ እርባታና በከተማ ግብርና ተሰማርተው ውጤታማ የሆኑ ወጣቶችን አግኝተናል። ከተማ አስተዳደሩ አስፈላጊውን ድጋፍ እያደረገላቸው እንደሚገኝም ጠቁመዋል። ስራ ስገባ አማከርኳቸው፣ ሳማከራቸው ደስተኛ ሆኑ። በቃ እንደዚህ እንደዚህ ነው ስጠይ ልክ የጠየቅኳቸውን ጥያቄ ሁሉ ነገር ወዲያው በፍጥነት ነው። ልምዱ ያለው ሰው ማ ይፈልጋል። ባንተ ትምህርት ብዙ ነገር ሰው ተምሮ የሆነ ነገር ሊያደርግ ይችላል በሚል ደስ ብሎኛል። ያደረጉልኝ ድጋፍ ማለት ነው። ስልሳ ሰባ ኩንታል ምናምን አካባቢ ካሮት ተገኝቷል። ቀይስሩም አንድ አምስት ኩንታል ምናምን አካባቢ ደርሷል። ሽንኩርት አላላማንም ነበረ። ጎመኑም ጥሩ ነበረ ይሻላል ደግሞ፣ ከአምናው ዘንድሮ የተሻለ ነው። በቅርብ ጊዜ ከተቋቋሙ ከተሞች መካከል አንዱ የሆነችው የቡልጋ ከተማ አስተዳደር ለወጣቶች ስራ እድል ፈጥራ ትልቅ ትኩረት ሰጥታለች። ወጣቶችን ተጠቃሚ የሚያደርጉ መስኮችን በመለየትና የብድር አቅርቦትን በማመቻቸት አመራሮች በቂ ድጋፍና ክትትል እንደሚያደርጉ የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ውድነህ አየለ ነግረውናል። በተሞክረውነት የሚነሱ ኢንተርፕራይዞች እንዳሉም በመጠቆም በተለያየ በተለያየ ዘርፍ አስተማሪ የሆነ ለሌሎችም ሞዴል መሆን የቻሉ በተግባርም በአስተሳሰብም ምርትም ላይ ገብተው ውጤት አንጥተው ራሳቸውና ማህበረሰቡ ሊደግፉ በሚችሉበት ሁኔታ ላይ ያሉ አሉ። እነኚህ ኢንተርፕራይዞች አንዳንዶቹ በሞዴልነት ማንሳት የምፈልገው ከዚህ በፊት ለራሳቸው ስራ ያልነበራቸው ግን ደግሞ ስራ ከተፈጠረላቸው በኋላ አክቲቭ ወደ ስራ በመግባት በጣም በጥሩ ሁኔታ የሚገኙ ሞዴል ኢንተርፕራይዞች አሉ። ኢንተርፕራይዞቹ የሚያነሷቸውን ጥያቄዎች ከስር ከስር በመመለስና ክትትል በማድረግ ሰፊ ስራዎችን እንደሚሰሩ ያነሱት ተቀዳሚ ምክትል ከንቲባው ከሚያነሷቸው ጥያቄዎች መካከል የመብራትና የውሃ መሰረተ ልማት ይሟላልን የሚለውን ትኩረት ሰጥተው እየሰሩ መሆናቸውንም ተናግረዋል። መብራት አድሬስ የማደረግ የሚፈልጉ ስራዎች አሉ። ለምሳሌ ማኑፋክቸሪንግ ላይ የእንጨት ስራ፣ የብረታ ብረት ስራ፣ የዶሮ የብሎኬት ማምረት ላይ የተሰማሩ አሉ። የሀይል እጥረት አለ። እሱን ለማስተካከል ከክልል ጋር አብረን እየሰራን ያለን ስራ አለ። በቅርብ ጊዜ ይቀረፋል። እሱ ሲቀረፍ ከዚህ ውጪ ችግር አይገጥማቸውም። በተሻለ እንደ መንግስት ማሟላት ያለብን ይሄ ነው። ሌሎቹ ላይ ኦልሞስት በጥሩ ሁኔታና በተሻለ ያለው የጸጥታ ችግር የለም። ሌሎች የብድር አቅርቦች ችግር አልገጠመንም። የገበያ ችግርም የለም። በተመሳሳይ ምርቱን ያቅርበው በገበያ ትስስር ጥሩ ላይ ነው ያሉት። በከተማ አስተዳደሩ 145 ኢንተርፕራይዞች ይገኛሉ። ከነዚህ መካከል ከ20 በላይ የሚሆኑት በተሞክሮነት የሚነሱ ናቸው። በኢትዮጵያ መደበኛ ያልሆነ ንግድ ከሕገ ወጥ ንግድ ተለይቶ እንደማይታይ የአፍሪካ ኢኮኖሚ ኮሚሽን የአፍሪካ ንግድ ፖሊሲ ማዕከል አስተባባሪ አቶ መላኩ ገቦዬ ገለጹ። ለመሆኑ ሕገ ወጥ ንግድ እናም መደበኛ ያልሆነ ንግድ ልዩነታቸው ምንድን ነው? መደበኛ ያልሆነ ንግድን ወደ መደበኛ ንግድ ለማምጣት ምን መፍትሄዎች አሉ? ሲል ባልደረባችን አንዷለም መናን ከተባበሩት መንግስታት ድርጅት ከአፍሪካ ኢኮኖሚክ ኮሚሽን የአፍሪካ ንግድ ፖሊሲ ማዕከል አስተባባሪ አቶ መላኩ ገቦዬ ጋር ቆይታ አድርጓል። አብረን እንከታተል። ኢትዮጵያ መደበኛ ላልሆነ ንግድ ትርጓሜም ሆነ ፖሊሲ የላትም። መደበኛ ያልሆነ ንግድ እንደ ህገወጥ ንግድ ብቻ የመታየት ዕድል አለው። ይህ ደግሞ ሀገሪቱ በድንበሩ አካባቢዎችና በግዛት ውስጥ የሚንቀሳቀሱ የኢኮኖሚ መጠን እንዳታውቅ አድርጓታል። መደበኛ ያልሆነ ንግድ ምንድን ነው? በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የአፍሪካ ንግድ ፖሊሲ ማዕከል አስተባባሪ አቶ መላኩ ገቦዬ ምላሽ አላቸው። በአፍሪካ ደረጃ ተሰብስበን አንድ ሰነድ አዘጋጀ። ያ ሰነድ መጀመሪያ በሁለት ሀገሮች መካከል የሚደረግ ያልተመዘገበ ንግድ ኢ መደበኛ ንግድ ተብሎ ይቆጠራል። በዚያ ተስማማን። ይህንን ያልንበት ምክንያት በጣም አንድ በጣም ቁልፍ የሆነ ነጥብ አለው። በጉምሩክ ጣቢያዎች የተቀመጡ ባለሙያዎች አንዳንድ ጊዜ ትንሽ ትንሽ እቃ ይዘው አልፈው የሚሄዱ ሰዎችን እያዩቸው እንኳን አይመዘግቧቸውም። ቀረጥም ከነሱ የምናገኘው ትንሽ ነው ብሎ ያስባሉ። ስለዚህ ግድለም ለእናንተ የምናጠፋውን ወረቀትና ጊዜ የሚያካክስ እንኳን ገንዘብ ከእናንተ አናገኝም፣ ስለዚህ ብላችሁ ቀጥሉ የሚሏችኋሉ። ይሄ ሁሉ ነገር ስላለ ያልተመዘገበ ማንኛውም ነገር ኢንፎርማል ትሬድ ወይም ደግሞ ይህ መደበኛ የሆነ ንግድ ብለን እንቆጥረዋለን። በአፍሪካ እንደነ ሩዋንዳ፣ ጋና፣ ኡጋንዳ፣ ደቡብ አፍሪካ ያሉ ሀገራት መደበኛ ያልሆነ ንግድ በፖሊሲ በመምራት ብሔራዊ ባንካቸው የዚህን መረጃ በማጠናቀር የኢኮኖሚያቸውን አካል አድርገውታል። ኢትዮጵያም በቅርቡ አፍሪካ ሕብረት ያወጣው መመሪያ ያለ በመሆኑና የመረጃ አሰባሰብ ስርዓትን በመከተል ጉዳዩን ከግንዛቤ ማስገባት አስፈላጊ ነው ይላሉ የማዕከሉ አስተባባሪ። ድንበር የሚጋሩ ሁለት ሀገሮችን ከወሰድን በኋላ ከላኪው በኩል አንድ ጣቢያ ይመረጣል፣ ከተቀባዩ በኩል ሌላ ጣቢያ ይመረጣል። እዚያ ቦታ ላይ ቁጭ ብለው መረጃ ብቻ የሚሰበስቡ ኢኒሜሬተርስ የምንላቸው ሰዎች እናስቀምጣለን። አዎ፣ መዝግበው ይህን ብቻ የሚያቀርቡ አሁን በአደባባይ እየወጣ በመረጃ መረብ ገብታችሁ ብትፈልጉት የምታገኙት ሰነድ አለ። ምን ማለት ነው የሚል ከዚያ በኋላ እንዴት አድርገን መቁጠር እንችላለን የሚል፣ ከዚያ በኋላ እንደገና በምን መንገድ ነው መልሰን ወደ ፎርማል ወደ መደበኛ ልናመጣው የምንችል እኒህ አይነት ነገሮችን ሁሉ የሚመለከት ሰነድ ተዘጋጅቷል እና ይሄ የመጀመሪያው ነው። ሁለተኛ ቅድም እንዳልነው እንግዲህ ኢ መደበኛ መደበኛ ነው ማለት የግድ ህገ ወጥ ነው ማለት አይደለም። እነዚህን ማወቅና ከግንዛቤ ማስገባት ግን ለኢኮኖሚ እንቅስቃሴውም በአፍሪካ ለሚኖር ደግሞ ጤናማ የሆነ የንግድ ሁኔታን ለመፍጠር አጋዥ ነው ማለት ይቻላል። በትክክል ምክንያቱም፣ ለምሳሌ አሁን መረጃው እኮ አንዳንድ ፖሊሲ ውሳኔዎችን ለማሳለፍ መረጃ ያስፈልገናል። እኛውም መረጃ ብለን መደበኛ በመደበኛ በሆነው ንግድ ላይ ብቻ ስለምንመሰረት አፍሪካ 15 16፣ በመቶ 15 በመቶ ነው የምትናገደው እርስ በርሶ እንላለን። ይሄ ኢ መደበኛ የሆነው ቢገባ ሊያመጣው የሚችለው ለውጥ በጣም ከፍተኛ ሊሆን ይችላል። ገና እያጠናነ ነው ያለ ነው፣ ደፍሬ በኢመደበኛው ምክንያት ያለው ንግድ ይሄ ነው ብዬ ዛሬ አልነግርህም። ገና እየሰራ ነው ስላለን ያ ሲሆን ምን ማለት ነው፣ የንግዱ መጠንና የንግዱ አይነት ሲታወቅ የምንወስደው የፖሊሲ ውሳኔም አብሮ ይቀይራል ማለት ነው። ስለዚህ ከፍተኛ የሆነ ጠቀሜታ አለው። ለመሆኑ እንደ ኢትዮጵያ ሆነ እንደ አፍሪካ ህገወጡን ከኢመደበኛ ለይቶ ኢመደበኛውንም ወደ መደበኛ የንግድ ስራ እንቅስቃሴ ለመቀየር ምን መስራት ያስፈልጋል? ማንኛውም መንግስት የኢትዮጵያ መንግስትን ጨምሮ የኢመደበኛ ንግድን በተመለከተ አንደኛው የድንበር ድንበሩን እንዴት አድርገን እናስከብላለን፣ ድንበራችን እንዴት አድርገን እንቆጣጠራለን የሚለው ነገር ማወቅ መስራት አንድ ነገር ነው። ሁለተኛው ደግሞ ያለን ይህንን የምንሰራበት መንገድ ሁሌ በመያዝ በማሰር፣ በመቅጣያት ወዘተ ላይ ብቻ የተመሰረተ ከሚሆን እነዚህ ሰዎች በዚህ አይነት ስራ ላይ የሚሰማሩበት ምክንያት ምን እንደሆነ አጥንቶ ቅድም ካልኩት ጋር ተነስቶ እንዴት አድርገን ነው አብረን መስራት የምንችለው፣ እንዴት አድርገን ነው እነሱ ወደ መደበኛ ሲመጡ እኛ ደግሞ ከመንገዳችን ወጥተን ልንደግፋቸው የምንችለው። በተለያየ ቦታ ለወንጀለኛ የምትጋለጡበትን ነገር እኮ እናስቆምላቸዋለን። ይሄንን በማሳየት እነሱ ከ አሉበት መንገድ ወደ ተሻለ መንገድ እንዲመጡ ማድረግ ይቻላል የሚል እምነት አለ። የኢትዮጵያ ፖሊሲ አውጪዎች ይህንን ጉዳይ ከግንዛቤ አስገብተው የንግድ እንቅስቃሴው የሀገሪቱን የኢኮኖሚ አቅም እንዲሆን መስራት ይገባቸዋል ተብሏል። ሳፋሪኮም ኢትዮጵያ የደንበኞቹን ብዛት አስር ሚሊዮን ማድረሱን ገለጸ። ተቋሙ ስራ በጀመረባቸው አራት አመታት መቶ ሃምሳ በሚሆኑ ከተሞች ከሶስት ሺህ በላይ የኔትወርክ ማማዎችን መዘርጋቱንም ገልጿል። ራሂል ደምሰው ዝርዝር አላት። ሳፋሪኮም ኢትዮጵያ ፈቃድ አግኝቶ አገልግሎት መስጠት በጀመረበት አራት አመታት ውስጥ በርካታ ደንበኞቹን ማፍራቱን ዋና ስራ አስፈጻሚው ዊንቫን ቬሎፑት በሰጡት መግለጫ ተናግረዋል። የስኬቱ መጨመርም አስተማማኝ ሁሉን አቀፍ የሞባይል ግንኙነት ፍላጎትና በሚሊዮኖች የሚቆጠሩ ኢትዮጵያውያን በተቋሙ ላይ ያላቸውን እምነት የሚያሳይ ነው ብለዋል። በኢትዮጵያ አስር ሚሊዮን የሳፋሪኮም ተመዝጋቢዎች አሉ። አስር ሚሊዮን ትንሽ ቁጥር አይደለም። ይህ ቁጥር የሀገርን የቤልጂየም የህዝብ ቁጥር ያክላል። ሀገራችን ከሕዝብ ብዛት አንጻር በጣም ትንሽ ናት። ኢትዮጵያ ከ120 ሚሊዮን በላይ የህዝብ ቁጥር ያላት ሀገር ናት። ይህ ቁጥር የተመዘገበው ባለፉት አራት ዓመታት ውስጥ ብቻ ነው። ከአራት ዓመት ባነሰ ጊዜ ውስጥ ከ10 ሚሊዮን የሚልቁ ዜጎችን የሳፋሪኮም ኔትወርክ ተጠቃሚ እንዲሆኑ ማድረግ ተችሏል። a very fast and reliable mobile and also voice, uh, network. ዋና ስራ አስፈጻሚው ጠንካራ የቴሌኮም እና የዲጂታል ፋይናንስ አገልግሎቶች መሰረተ ልማት ላይ ባለፉት አራት ዓመታት ከ300 ቢሊዮን ብር በላይ ወጪ ተደርጎ ተሰርቷልም ነው ያሉት። በአሁኑ ጊዜ ፈጣን የአራተኛ ትውልድ ኔትወርክን ከኢትዮጵያ ህዝብ ውስጥ ከግማሽ በላይ ለሚሆነው ተደራሽ ለማድረግ በከተሞች የኔትወርክ ማማዎች እየተዘረጉ ነው ብለዋል። This, uh, achievement is not, uh, also free of charge. ይህ ስኬት ዝም ብሎ የመጣ አይደለም። 300 ቢሊዮን ብር ወጪ አድርገንበታል። የንግድ ፈቃድ ካገኘንበት ቀን ጀምሮ 300 ቢሊዮን ብር ፈሰስ አድርገናል። ይህም ለኔትወርክ ዝርጋታ ተጠቅመንበታል። አሁን ላይ ሦስት ሺህ የቴሌኮም ታወሮችን መትከል ችለናል። ይህም የሀገሪቱን ህዝብ ግማሹን ያክል ሽፋን እንድናዳርስ አድርጎናል። በሚቀጥሉት ዓመታት በቁርጠኝነት በርትዘን በመስራት ያልተዳረሱ አካባቢዎችን ለመድረስና የኢትዮጵያ ሕዝብ ፈጣንና አስተማማኝ የሞባይል ኔትወርክ አገልግሎት እንዲያገኝ እንሰራለን። በየቀኑ ከ13 ሺህ በላይ አዳዲስ ተመዝጋቢዎችን ወደ ሳፋሪኮም እያመጣን ነው። ይህም ህብረተሰባችን በእኛ ላይ እምነት እንደጣለ ያሳየናል። አሁንም ለሚቀጥሉት ብዙ ዓመታት ስራችንን በዚህ አግባብ እንቀጥላለን። የአገልግሎት ተጠቃሚዎች ቁጥር በፍጥነት እያደገ በየቀኑ አዳዲስ ደንበኞችን እያገኙ መሆናቸውን የገለጹት ዊን ቫን በተቋሙ ከዘጠኝ መቶ ሰራተኞች ዘጠና ሰባት በመቶ የሚሆኑት ኢትዮጵያውያን ናቸው ሲሉ ገልጸዋል። ከ10 ሚሊዮን በላይ ደንበኞቻችን ሳፋሪኮምን የተለያየ ጥቅም ለማግኘት ተቀላቅለዋል። ከ75 ፐርሰንት በላይ ደንበኞቻችን 30 ቀን ንቁ ሆነው አገልግሎታችንን ደንበኞቻችን በከፍተኛ ሁኔታ እየተጠቀሙበት መሆኑን ማወቅ ችለናል። ሞባይል ኮኔክሽን ድሎት አይደለም፣ ይልቁንም ለህብረተሰባችን በብዙ መልኩ የተለያዩ ንግዶችን ለማካሄድ በጣም አስፈላጊ ነው። ይህን አገልግሎት ለህብረተሰባችን በመስጠታችን እጅግ በጣም ደስተኞች ነን። በሠራተኞቻችን በጣም ነው የምንተማመነው። ይህ የአንድ ሰው ጥረት ውጤት ብቻ አይደለም። አሁን ላይ ከ900 በላይ በሳፋሪ ኮም ውስጥ ተቀጥረው የሚሠሩ ሠራተኞች አሉ። ከ97 ፐርሰንት በላይ የሚልቁ ኢትዮጵያውያን በሳፋሪ ኮም ተቀጥረው እየሠሩ ይገኛሉ። ኢትዮጵያውያን ለኢትዮጵያውያን አይነት አገልግሎት እየሰጠን በመሆኑ በጣም ደስተኛ ነን። ስለዚህ ኢንቨስትመንቱ በኢትዮጵያውያን እየተመራ የሞባይል ግንኙነቱን በየቀኑ ብዙ ደንበኞቻችን እንዲገናኙ እያደረግን ነው። ሳፋሪኮም ኢትዮጵያ አገልግሎቶችን ተደራሽ ባደረገባቸው አካባቢዎች የአስቸኳይ ጊዜ ድጋፍ ለሚያስፈልጋቸው ወገኖች በመድረስ ማህበራዊ ኃላፊነቱንም እየተወጣ እንደሚገኝ ተገልጿል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በተከታይነት አጫጭር ዘገባዎችን ወደ እናንተ እናደርሳለን። ሰላማዊት ነጋ ታቀርባቸዋለች።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

ገንዘብ የክፍያ ጊዜ እፎይታ እናገኛለን ብለዋል። ይሁንና ከአበዳሪዎች ጋር በተግባባንበትና በተራዘመው የክፍያ ሰሌዳ መሰረት ከሚቀጥለ ዓመት ጀምሮ እዳውን መክፈል እንቀጥላለን ሲሉ አስረድተዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የወጣቶች የመልካም ስራ ተሳትፎ የመልካም ስብና መገንቢያ መሳሪያ ነው ሲሉ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 እንደሚገባ አሳስበዋል። ዘገባው የቤተልሔም ሰለሞን ነው።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 ከአዲስ አበባ ስቱዲዮ ቀለሞቻችን የተሰኘውን ዘገባ ወደ እናንተ እናደርሳለን። ሁሌም በየሳምንቱ እለተረቡ ምሽት በተመረጡ ወሳኝ ሀገራዊ፣ አህጉራዊ አሊያም ክልላዊ ርዕሰ ጉዳይ ላይ ትኩረቱን ያደረገ ጥልቅ መረጃ የሚሰጥበት፣ መፍትሄ የሚመላከትበት የዜና ዕወጅ አካል ነው ዜና ትንታኔ።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 አሚኮ ጥቆማ በመዲናችን አዲስ አበባ እና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበት እና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለሕብረተሰብ ለውጥ እንተጋለን። በመጨረሻም የሁነት ጥቆማ እንናጋራቸውም። የህዝብ ተወካዮች ምክር ቤት ሰኔ 26 ቀን 2017 ዓ ም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት መደበኛ ስብሰባውን ያካሂዳል። በሌላ በኩል የከተማና መሰረተ ልማት ሚኒስቴር ከክልሎችና ከተማ አስተዳደሮች ጋር በጋራ በመሆን ያስቀመጧቸውን የልማት እቅዶች አስመልክቶ ሰኔ 25 ቀን